ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን በየጊዜው ስለምንለቅ ይህንን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ይዤላችሁ የመጣሁት እጅግ በጣም አስገራሚ፣ አስደናቂ፣ ድንቅ የሆነ ትምህርት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። በዛሬው ቪዲዮ የምናየው ምንድን ነው ካላችሁኝ የተለያዩ አባባሎችን ይዤላችሁ መጥቻለሁ። ታዲያ እነኝን አባባሎችን እያነበባችሁ የማንበብ ችሎታችሁን እንድታሳድጉና የንግግር ደግሞ ችሎታችሁንም በዛው ልክ እያሳደጋችሁ የምትሄዱበት እጅግ በጣም ምርጥ የሆነ በተለያየ ጊዜ የምትጠቀሙበት አስደናቂ የሆኑ አባባሎችን ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ከነኚህ አባባሎች እጅግ በጣም ብዙ የምትማሩት ነገር ይኖራል። ለምሳሌ በሕይወታችሁ ላይ በተለያየ ጊዜ ለሚመጡት ፈተናዎች እነኚህን አባባሎችን እየተጠቀማችሁ ራሳችሁን ማጠንከር፣ ሌሎችንም ማጠንከር፣ በተለያየ ሁኔታ ደግሞ ንግግራችንን በማሳመር ቀለል ባለ መንገድ መግለጽ እንችላለን ሀሳባችንን ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አባባሎችን በተለያየ ጊዜ በመጠቀም በጣም በቀላል መልኩ ሰዎች በሚገባቸው መንገድ የራሳችሁን ሀሳብ በአጭር መንገድ መግለጽ እና ማብራራት የምትችሉ መሆኑን ላሳውቃችሁ እፈልጋለሁ። ውድ ቤተሰቦቼ ታዲያ ከዚህ ቪዲዮ እንዴት ምርጥ ምርጥ አባባሎችን ከራሳችሁ መመስረት የምትችሉ መሆኑንና የተመሰረቱትን ደግሞ እንዴት ማንበብ እንደምትችሉ በግልጽ የማሳያችሁ ይሆናል። ውድ ቤተሰቦቼ ከዚህ ቪዲዮ እጅግ በጣም ብዙ እንደምትማሩ እርግጠኛ ነኝ። እስከ መጨረሻው አብራችሁኝ እንድትቆዩ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 ምክንያቱም ይህን ቻናል በአግባቡ የተከታተሉት እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉና እጅግ በጣም የተወደደ ቻናል ስለሆነ እናንተም ዛሬ ይህ ቪዲዮ ከደረሳችሁ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑና የራሳችሁን የእውቀት ደረጃችሁን እንድታሻሽሉና ራሳችሁን ደግሞ ከፍ ባለ ስፍራ እንድታገኙ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ውድ ቤተሰቦቼ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትስአፕ፣ በቴሌግራም፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎች ደግሞ ከኛ ጋር እየተማሩ ስለሚገኙ እናንተም ደግሞ መጣችሁ ስትፈልጉ በግል ስትፈልጉ ደግሞ በግሩፕ ወይም በጋራ መማር የምትችሉ መሆኑን እና በጣም በአጭር ጊዜ ውስጥ በራሳችሁ ላይ የሚደንቅ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። እጅግ በጣም ብዙ ተማሪዎችን ደግሞ ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጽሐፍ ወደ መጽሐፍ ስላመጣናቸው እናንተንም ደግሞ ለማስተማር ዝግጁ ሆነን የጠበቅናችሁ ነው፣ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በማንበብና በመጽሐፍ እናንተን ብቁ አድርገን ማሰልጠናችን ነው፣ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ እና አዲስ የሆናችሁት ሳብስክራይብ በማድረግ ቪዲዮን እንድትጀምሩ ይሁን። ደብተር እስክሪብቶ ይዛችሁ ብትከታተሉ እጅግ በጣም የተሻለ አማራጭ ነው። ምክንያቱም በደብተር ላይ የሰፈረ ነገር ቶሎ ስለማይጠፋ ተመልሳችሁ ለማየት ከፈለጋችሁ በጣም አመቺ ስለሆነ ደብተር እስክሪብቶ ይዛችሁ እየጻፋችሁ ብትከታተሉ የተሻለ ነው ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩት አሁን የምናየው ምንድነው ካላችሁ እጅግ በጣም አነቃቂና አስተማሪ የሆኑ አባባሎችን በቀላል መንገድ እንዴት ማንበብ እንችላለን? እንዴትስ ደግሞ የራሳችን የሆነ አባባል መመስረት እንችላለን? ሀሳባችንን በቀላልና በማራኪ ሁኔታ እንዴት መግለጥ እንችላለን የሚለውን ሀሳብ በደንብ የማሳያችሁ ይሆናል። እያንዳንዳቸውን ከነ ትርጉማቸው እያብራራው ስለማሳያችሁ እናንተ ደግሞ በደንብ እንድትከታተሉ ይሁን። ማንበብ የቻላችሁት ቪዲዮን አቁማችሁ እኔን ቀድማችሁ በማንበብና ማንበብ ያልቻላችሁት ደግሞ ከእኔ እኩል እኔ ሳነብ ቀስ ብዬ ስለማነብ እየቆጠራችሁ ፊደሎችን በአንድ ጎራ አድርጋችሁ እንድታነቡ ይሁን። እዚ ጋር እንደምታዩት የመጀመሪያው ምን ይላል? ለዝናብ፣ ለዝናብ ይላል። ለዝናብ አያችሁት፣ አራት ፊደል ነው። አንድ ላይ አንድ ቃል ይሰጠናል። ለዝናብ፣ ለዝናብ ይላሉ ቤተሰቦቼም። እዚ ጋር ደግሞ ምን ይላል ስት ጸልይ ለዝናብ ይልና ከዛ በኋላ ስጸልይ ይላል ውድ ቤተሰቦቼ ከጭቃው ከጭቃው ይላል ከጭቃው ይላል በጣም አሪፍ እቺ ሁለት ፊደል ደግሞ ጋ እና ርህ ነች ጋር ይላል ከጭቃው ይልና ጋር መስማማት መስማማት ይላል አያችሁ ውድ ቤተሰቦች መስማማት ይላል በጣም አሪፍ አ ለ ብህ አለብህ። አያችሁ ውድ ቤተሰቦች እስኪ አንድ ላይ አብረን እናንብ። ለዝናብ ስትጸልይ ከጭቃ ጋር መስማማት አለብህ ይላል። በጣም አሪፍ። ለዝናብ ስትጸልይ ከጭቃው ጋር መስማማት አለብህ ይላል። አንድ ላይ ስነበብ፣ ይህ ማለት ምን ማለት ነው? ለምሳሌ አንዳንድ ነገሮችን ስንጠይቅ ወይም ለአንዳንድ ነገሮች ስንጸልይ ያ ነገር የሚያመጣው የተወሰነ ፈተና ሊኖር ይችላል። ታዲያ እሱን ፈተና ለመቀበል ዝግጁ መሆን አለባችሁ። አሁን ወደ ቀጣዩ እንገባለን። ሁለተኛው ዚጋ ምን ይላል? ብርጭቆ፣ ብርጭቆ፣ ብርጭቆ ይላል። ውድ ቤተሰቦቼ፣ የሰበረው፣ የሰበረው፣ የሰበረው ይላል። በጣም አሪፍ እያለ እያለ ይላል እያለ እያለ ያነሳውን ያነሳውን ያነሳውን ያነሳውን በጣም አሪፍ ይቆርጣል ይቆርጣል ይቆርጣል ይላሉ ቤተሰቦቼ በጣም አሪፍ እስኪ አንድ ላይ አብረን እናንብብ ብርጭቆ የሰበረው እያለ ያነሳውን ይቆርጣል። አያችሁ ውድ ቤተሰቦቼ ብርጭቆ እየሰበረው እያለ ያነሳውን ይቆርጣል ይላል። እውነት ነው። ለምሳሌ አንድ ሰው ብርጭቆ ሰብሮ ቢወጣ መጠው የሚያነሱትን ይቆርጣል ማለት ነው። ውድ ቤተሰቦቼ፣ ያ ማለት በሰውም ለምሳሌ፣ ይህንን ምሳሌ መጠቀም ትችላላችሁ። አንዳንድ ሰው ሰው ጎርቷቸው፣ ነገር ግን እናንተ ስታነሱት ከተነሱ በኋላ እናንተን መልሰው ከጎዱ እንደዚህ አይነት አባባል ልትጠቀሙ ትችላላችሁ ማለት ነው። ብርጭቆ የሰበረው እያለ ያነሰውን ይቆርጣል ብላችሁ መጠቀም ትችላላችሁ ማለት ነው። እጅግ በጣም አሪፍ አባባል ነው። በጣም አሪፍ። ወደ ሶስተኛው እንሄዳለን። እዚህ ጋ አንዳንዴ አንዳንዴ ይላሉ ቤተሰቦቼ፣ አንዳንዴ በጣም አሪፍ እግዚአብሔር ይላል እግዚአብሔር በጣም አሪፍ እቅዳችንን እቅዳችንን ይላል በጣም አሪፍ ያፈርሳል ያፈርሳል ይላል በጣም አሪፍ እቅዳችን እቅዳችን ቀድሞ ቀድሞ በጣም አሪፍ እኛን እዚ ጋ የምታዩት እኛን ይላል ከማፍረሱ ከማፍረሱ በፊት በፊት ይላል በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። አንዳንዴ እግዚአብሔር እቅዳችንን ያፈርሳል ይላል። ከዛ በኋላ ከታች ያለው እቅዳችን ቀድሞ እኛን ከማፍረሱ በፊት ይላል አያችሁ፣ አንድ ላይ ስናነብ የሚል ይላል። አንዳንዴ እግዚአብሔር እቅዳችንን ያፈርሳል፣ እቅዳችን ቀድሞ እኛን ከማፍረሱ በፊት አያችሁ ውድ ቤተሰቦች እዚህ ጋር ለማለት የተፈለገው ምንድን ነው ካላችሁ ለምሳሌ እግዚአብሔር በጣም ስለሚያስብልን ለእኛ መጥፎ የሆነውን ነገር እኛ ራሳችን ብናቅድ እንኳን ያ እቅድ እኛ መልሶ ስለሚጎዳ ያ እቅድ እንዳይሳካልን እግዚአብሔር ስለሚጠነቅቅልን ሊያፈርስ ይችላል ማለት ነው። ውድ ቤተሰቦቼም ለዛም ነው አንዳንዴ እግዚአብሔር እቅዳችንን ያፈርሳል እቅዳችንን እኛን ከማፍረሱ በፊት ይላል። ስለዚህ አንዳንድ ጊዜ በሕይወታችን ለእኛ የተሻለውን የሚያውቀው እግዚአብሔር ነው ማለት ነው። ውድ ቤተሰቦቼ ስለዚህ ለምን አልተሳካልኝም ብላችሁ ከመጨነቅ ይልቅ ምናልባት ይሄ ነገር ሊጎዳኝ ይችላል፣ ስለዚህ እግዚአብሔር ደግሞ ለእኔ የተሻለ ነገር አዘጋጅቶልኛል ብላችሁ ማሰብ የተሻለ ነው ማለት ነው። ውድ ቤተሰቦቼ ምክንያቱም አንዳንዴ መጥፎ ዕቅል ሊሆን ይችላል። ያቅድ እኛ አናቅም፣ ግን ወደፊት ሊያጠፋን ይችላል። ነገር ግን እግዚአብሔር ቀድሞ ከዛ እቅድ እኛን አውጥቶ ወይም ያ እቅድ እንዳይሳካ በአግባቡ እንዳይሄድ አድርጎ ሊሆን ይችላል ማለት ነው ቤተሰቦቼ። በጣም አሪፍ። አሁን ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል የሚለውን እስኪ አብረን እናነባለን። አንዳንዴ ይላል። አሁንም አንዳንዴ አንዳንዴ በጣም ጥሩ። ዝምታ ዝምታ ይላል። በጣም አሪፍ። ባዶ ዝምታ ባዶ ባዶ ይላል። አይደለም አይደለም አይደለም። በመልስ በመልስ የተሞላ የተሞላ አራቱ ፊደል የተሞላ ይላል። እዚ ጋ የምታዩት የመጨረሻው ሁለቱ ፊደል ደግሞ ነው። አያችሁት አንድ ላይ እስኪ ለማንበብ ብንሞክር አንዳንዴ፣ ዝምታ፣ ባዶ አይደለም በመልስ የተሞላ ነው። አያችሁ ውድ ቤተሰቦች እዚህ ጋር ምን ማለት ፈልጎ ነው? አንዳንድ ጊዜ እናንተ የማትመልሱት ነገር ግን ዝምታችሁ ውስጥ መልስ ያለ ጥያቄ አለ። ለምሳሌ አንዳንድ ጊዜ አንዳንድ ጥያቄዎችን በዝምታ ልትመልሱ ትችላላችሁ። ያ ማለት ግን መልስ አልሰጣችሁም ማለት አይደለም። ስለዚህ በዝምታ የሚመለሱ ጥያቄዎች አሉ። በጣም አሪፍ። ወደ ቀጣዩ እናልፋለን። እዚህ ጋ የምታዩት አምስተኛ ነው። ምን ይላል? ሁለት ፊደል ነች ሌላ ሌላ ይላል። ሰው ቀላል ነች ሰና ው ሰው ይላል። ለማሞቅ ለማሞቅ ለማሞቅ ይላል። ያች ውድ ቤተሰቦች ለማሞቅ ለማሞቅ ለማሞቅ ብለህ አያችሁት ብለህ፣ ለማሞቅ ብለህ ራስህን ራስህን ራስህን ራስህን በጣም ጥሩ አታቃጥል አታቃጥል ይላል። በጣም ቆንጆ አንድ ላይ እስኪ አብረን አንብብ ሌላ ሰው ለማሞቅ ብለህ ራስህን አታቃጥል ይላል። አቺ ውድ ቤተሰቦቼ በጣም አሪፍ። ሌላ ሰው ለማሞቅ ብለህ ራስን አታቃጥል። ሌላ ሰው ለማሞቅ ራስን ማቃጠል የለብህም ይላል። ለምሳሌ በዚህ ዓለም ስንኖር ሁሉንም ሰው ደስተኛ ማድረግ አንችልም። ምክንያቱም አንደኛውን ስታስደስቱ አንደኛውን ይከፈዋል። ስለዚህ ምን ማድረግ ነው? የራሳችሁን ህይወት መኖር ለሁሉም ሰው መጨነቅ አያስፈልግም። ሌላ ሰው ለማሞቅ ብለህ ራስን አታቃጥል ማለት ለሌላ ሰው ደስታ ራስን መስዋዕት አታድርግ ማለት ነው። በጣም አሪፍ። አሁን ወደ ቀጣዩ እንሄዳለን። በጣም ጥሩ። ከድህነት ይላል፣ ከድህነት ይላል ይልቅ፣ ከድህነት ይልቅ። በጣም ጥሩ ስኬት። አያችሁት? ይሄኛው ስኬት ይላል ስኬት ብዙ ብዙ ብዙ ሰዎችን ሰዎችን አጥፍቷል አጥፍቷል ይላል እስኪ አንድ ላይ አብረን እናነባለን ከድህነት ይልቅ ስኬት ብዙ ሰዎችን አጥፍቷል በጣም አሪፍ ስለዚህ ይህ ማለት ምን ማለት ነው ውድ ቤተሰቦቼ አንዳንድ ሰው ድህነት ላይ ትሁት ይሆናል፣ ነገር ግን ወደ አሁኑ ሲበለጽግ ወይም ስኬት ላይ ሲደርስ እጅግ በጣም ትዕብተኛ ይሆናል ማለት ነው። ያ ማለት ለጥፋት ይዳረጋል። ትዕብተኛ ከሆነ በኋላ ያለውን ነገር በአግባቡ አይጠቀምም፣ ከሰዎች ጋር አይግባባም። ያንን ያመጣው ግን ድህነት አይደለም። በድህነት ጊዜ ከብዙዎች ጋር ይግባባ ነበር፣ ነገር ግን ስኬት ላይ ሲሆን ግን ብዙዎችን መናቅ ይጀምራል። ለብዙዎቹ ክብር የለውም። ያ ማለት እየጠፋ ነው ማለት ነው። ስለዚህ ከድህነት ይልቅ ስኬት ብዙ ሰዎችን አጥፍቷል ይላል። የተሳካችሁ እለት መጠንቀቅ አለባችሁ ማለት ነው። ምክንያቱም ድህነት ላይ ሆናችሁ የምታሳዩትን ጸባይ መቀየር የለባችሁም። እንደነበራችሁ እንደሆናችሁ፣ በዛው ጸባይ መቀጠል አለባችሁ ማለት ነው። ውድ ቤተሰቦቼ ከድህነት ይልቅ ስኬት ብዙ ሰዎችን አጥፍቷል የተባለው ለዚህ ነው ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ ነው። የዛሬው ትምህርታችን ይህንን ይመስላል ሳጠቃልልላችሁ ዛሬ ያየነው ምንድን ነው ካላችሁ እንዴት ጠቃሚ የሆኑ አባባሎችን በመጠቀም ሀሳባችንን በቀላሉና በአጭር መንገድ መግለጥ እንችላለን የሚለውንና ከዚህ በተጨማሪ ደግሞ እንዴት የተለያዩ ሀሳቦችን ደግሞ ማስተላለፍ እንችላለን፣ መጻፍ እንችላለን፣ የራሳችን የሆኑ አባባሎችን ደግሞ እንዴት መመስረት እንችላለን የሚለውን ሀሳብ አጠቃላይ የያዘ እጅግ ድንቅ የሆነ ቪዲዮ ነው። ይህንን ቪዲዮ በተለያየ ጊዜ ሰዎችን ለመምከር ለራሳችሁ አንዳንዴ ጥንካሬ ለማግኘት ሞቲቬትድ ለመሆን አንዳንዴ ራሳችሁን አነቃቅታችሁ በተስፋ እንድትመላለሱ የሚያደርጉ እጅግ በጣም ድንቅ የሆነ አባባሎች ነበሩ ይዤላችሁ የመጣሁት። ስለዚህ ይህንን ይመስል ነበር የዛሬው ቪዲዮ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም በየጊዜው የሚለቀቀው እጅግ በጣም አስደናቂ የሆነው ትምህርት ወደ እናንተ በቀጥታ የሚደርስ ይሆናል። ስለዚህ ውድ ቤተሰቦቼ ይህን ቻናል ሳታቋርጡ በመከታተል የእውቀት ደረጃችሁን ማሳደግ የምትችሉ መሆኑና መጻፍና ማንበብ ደግሞ በቀላሉ መለማመድ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮመኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል በጊዜ እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ እየተመዘገባችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎችን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ስላመጣናቸው እናንተንም ደግሞ እንደዚህ በተለያየ አጋጣሚ ትምህርታችሁን በአግባቡ ያልተከታተላችሁት በሙሉ ይህ ትልቅ እድል ስለሆነ እንድትጠቀሙ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑን እና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ፣ ይህ ቻናል እጅግ በጣም ብዙ ተማሪዎችን በማንበብና በመጻፍ ብቁ ያደረገ ቻናል ስለሆነ እናንተም እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ እንድትሆኑ ይሁን። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸርስ ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናል